ሰላም ውድ ተመልካቾቼ፣ ጋዜጠኛ አለምነህ ዋሴ በጋዜጠኛ ሳምሶን ማሞ ለምን ተመታ? የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ድንጋይ ራስ። አንዳንድ ሰው ራሱን ድንጋይ ራስ ነኝ ይላል። ልክ ነህ ብትለው ከአንተ ጋር ይጣላል።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። የዓለምነህ ዋሴ ተወዳጅ አለቆች ጋዜጠኛ ደረጃ ኃይሌና ዓለምነህ ዋሴ የሙያ ታላላቆቻቸውን በማክበር ይታወቃሉ። በተቀመጡበት ስቱዲዮ፣ በቆሙበት መድረክ የነታደሰ ሙሉነህ፣ የነጌታቸው ኃይለማርያም፣ የነዳሪዮስ ሞዲ ስም ከአፋቸው ጠፍቶ አያውቅም። ጋዜጠኛ ደረጃ ኃይሌማ በመኖሪያ ቤቱ ውስጥ ጭምር የእነዚህን ታላላቅ ጋዜጠኞች ፎቶግራፍ ልክ እንደ ወላጆቹ ፎቶ ለጥፎ ታገኙታላችሁ። እንግዲህ የደረጀን ጊዜው ሲደርስ በሰፊው አጫውታችኋለሁ። ወደ ዓለምነህ እንመለስ። ዓለምነህ ስለ ጌታቸው ኃይለ ማርያም ሲያወራ፣ ስለ ዳሪዮስ ሞዲ ሲናገር፣ ለነዚህ ሁለት ሰዎች ያለው ፍቅርና አክብሮት ይጋባባችኋል። በተለይ የዳሪዮስ ሞዲ ነገር ሁሌም ያንገበግበዋል። ዳሪዮስ በኢትዮጵያ ዋና ዋና የታሪክ አንጓዎች ላይ ብቅ የሚል ደማቅ ጋዜጠኛ ነው። ዓለምነህ በዳሪዮስ ሞዲ የቋንቋ ችሎታ እጅግ ይደመማል። በእርግጥም ከኢራናዊ አባቱና ከኢትዮጵያዊት እናቱ የተወለደው ዳሪዮስ ሞዲ የአማርኛ ቋንቋ እውቀቱ እጅግ አስገራሚ ነው። የዜና ፋይል ሰዎች ወደ አማርኛ ቋንቋ ለመመለስ የተቸገሩትን ቃል ፈጥኖ መላ የሚያገኝለት ዳሪዮስ ሞዲ ነው። ለምሳሌ የኤችአይቪ ኤድስን ዝርዝር ስም የቅስመ ተፈጥሮ ሰባሪ በሽታ ኤድስ ብሎ የሰየመው ዳሪዮስ ሞዲ ነው። አንድ ቀን በዜና ፋይል በር በኩል ሳልፍ አለምነህን በመስኮቱ በኩል ተመለከትኩት፣ ባልተለመደ ሁናቴ የቆሻሻ ወረቀት ማጠራቀሚያው ባልዲ ላይ አጎንብሷል። ከባልዲ ውስጥ ተጨምድደው የተጣሉ ወረቀቶችን ያነሳል፣ ዘረጋግቶ ያያቸዋል፣ መልሶ ይጥላቸዋል። ደሞ ሌላ ወረቀት ያነሳል፣ ደሞ ይጥላል። ከሥራ ሰዓት በኋላ ስንገናኝ ከቆሻሻው ባልዲ ውስጥ ምን ይፈልግ እንደነበር ጠየቅኩት። የውጭ ዜና እየተረጎምኩ ሳለ ለአንዲት እንግሊዝኛ ቃል ተመጣጣኝ አማርኛ አጣሁላት። አሰብኩ፣ አሰላሰልኩ አወጣው አወረድኩ፣ ሊመጣልኝ አልቻለም። ትዝ ሲለኝ ትናንት ማታ ዳሪዮስ ሞዲ ተረኛ ነበር። እርሱ እንዴት እንደተረጎመው ለማወቅ ዜናውን ያረቀቀበትን ወረቀት ፍለጋ ነበር የቆሻሻው ባልዲ ላይ ደፋ ቀናስ ሊያየኸኝ አለኝ። በአንድ ወቅት ታላቁ ጋዜጠኛ ጌታቸው ኃይለማርያም አስመራ ዘለግ ላለ ጊዜ ሳይቆይ አልቀረም። እዚያ የተመደበው ከአስመራ ራዲዮ ጣቢያ ጋር ለተያያዘ ሥራ ይመስላል። ይሁን እንጂ የጌታቸው ልብ ያለው አዲስ አበባ ነው፣ ኢትዮጵያ ራዲዮ ነው፣ ዜና ፋይል ነው። ከዚህ የተነሣ በተደጋጋሚ ለዳሪዮስ ሞዲ ደብዳቤ ጽፏል። ከደብዳቤዎቹ አንዱን ከዳሪዮስ ሞዲ ቤተሰቦች አገኘው። ዳሪዮስ በወቅቱ የዜና ክፍል ኃላፊ ሲሆን ጌታቸው ኃይለማርያም ደግሞ የዜናና መዓለ ዜና ዋና ክፍል ኃላፊ ነበር። ጋዜጠኛ ጌታቸው አይለማርያም በራሱ እጅ ጽሑፍ ለዳሪዮስ ሞዲ የጻፈውን ደብዳቤ የጀመረው ዳሪዮስ እንደምን ከርመሃል? እኔ በጣም ደህና ነኝ። ሥራ እንዴት ያደርጋቸዋል? ልጆቹስ እንዴት ናቸው? በማለት ነው። ልጆቹስ ተብለው የተጠቀሱት ወጣቶቹ የዜና ፋይል ጋዜጠኞች እና ዓለምነህ ዋሴ ናቸው። በደብዳቤው መጨረሻ አካባቢ እያንዳንዳቸውን በስም እየጠራ ሰላምታዬን አድርስልኝ ይለዋል። ለዳንኤል፣ ለአማረ፣ ለገነት አስማረ፣ ለጋሽ ክፍሌ፣ ለተካለኝ፣ ለብርሃነ መስቀል፣ ለአዜብ፣ ለፀዮት፣ ለትዕግሥት፣ ለደበበ፣ ለዓለምነህ፣ ለእፀገነት፣ ለገነት አስፋው፣ ለገነት በየነ፣ ለአስካለ ጽጌ፣ ለፀሐይ በጋሻው፣ ለጌታቸው፣ ለዋጋዬ፣ ለተስፋዬ ማቀረይ፣ ለባዩሽ፣ ለሆሎ ይላል። ቀጠል ያኔ በብርሃነ መስቀል በኩል የላካችሁልኝን ደብዳቤ አንብቤ በጣም ነው የሳኮት፣ ይላል በእውነቱ ከልብ እንደምታስቡኝ ገባኝ ካለ በኋላም ጌታቸው በረጅም ጊዜ የጋዜጠኝነት ዘመኑ ለመጀመሪያ ጊዜ የተደሰተበትና የኮራበት የዜና ፋይል ስታፍ እንደሆነ ይገልጻል። በሕይወቴ ለመጀመሪያ ጊዜ ከእውነተኛ፣ ሀቀኛ፣ ቅን ልጆች ጋር ለመስራት በመቻሌ ታድ ያለው እጅግ በጣም ነው የማመሰግነው ኮርቼባችኋለሁ፣ ይላል። ጌታቸው በዚህ ደብዳቤው የአስመራ ቆይታውንም ይተርካል። በመጨረሻም ሥራ ላይ እንድትበረቱ ተስፋ አደርጋለሁ። በሉ አስባችኋለሁ። በሰላም ይቅጠመን። ወንድማችሁ ጌታቸው ሲል ይደመድማል መሐል ላይ አስመራ ሆኖ ዜና ፋይልን አልፎ አልፎ እንደሚከታተል ገልጾ በጣም ነው የረካሁት ይላቸዋል በተለይም የኦኤዩ ከቨሬጅ በጣም በጣም ጥሩ ነበር እንደ ተሟሟታችሁበት ተሰምቶኛል አደራ እንደዚህ ነው የተሰማኝን የልብ ኩራት ልገልጽላችሁ አልችልም በርቶ ይላቸዋል ቀጠል አድርጎም ጓድ ሚኒስትር በዜና ፋይል ላይ እምነት እንዳላቸው ስለተናገሩ በጣም ነው ደስ ያለኝ ሲል ይቀጥላል አሁንም ደግሞ ገና ከባድ ሥራ ስለሚጠብቃችሁ እንደምትወጡት አልጠራጠርም ይላል። ጋዜጠኛ ጌታቸው ኃይለማርያም የዜና ፋይል ጋዜጠኞች ወደፊት የሚጠብቃቸው ከባድ ስራ ምን እንደሆነ በግልጽ አልጻፈም። እንዲያው በደፈናው ግን ለሁሉም ነገር አስቀድማችሁ ተዘጋጁበት ነው ያለው። ከጋዜጠኛ ጌታቸው ኃይለ ማርያም ደብዳቤ እኔን በጣም ያሳቀኝ በደብዳቤው መጨረሻ ላይ አንዳንድ ሠራተኞችን በስም እየጠራ ለዳርዮስ ያቀረበው ስጋት አዘል ጥያቄ ነው። ገነት አስፋው አሁንም ትበጠብጣለች ይላል። ቀጠል ላርጎም፣ አዜብስ፣ ዕፀ ሕይወትስ እንጀራ ጋገር አለብኝ እያሉ ይቀራሉ? ሲል ይጠይቃል። ሴቶች እጅግ የረቀቁ የፈጣሪ ስራዎች ናቸው። ሴቶችን በቀላሉ አውቃቸዋለሁ የሚል ወንድ ወይ ሳይካትሪስት ነው አሊያም ሳይካትሪስት ያስፈልገዋል። ሪል አይስክሬም የልጆች ኮኩኮ፣ እርሰውም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጨቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆች ሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ይስጡ፣ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ፣ ይወዱታል በጣም። አስራ አምስት በሳምሶን ማሞ የተመታው አለምነህ ዋሴ ስብሃት ገብረ እግዚአብሔር ነግረውኝ ካረሳኋቸው ነገሮች አንዱን ላጫውታችሁ አንድ ቀን ጋሽ ስብሃት እኔ እግዚአብሔር ከፈጠረልኝ ስሜቶች ሁሉ አብዝቼ የመወዳት ፍርሃቴን ነው የሆነ ረብሻ ተነሥቶ ወጣቶች ድንጋይ ሲወራወሩ ፍርሃቴ ስብሃት አጎንብስ ስብሃት አጎንብስ ስትለኝ እኔ ሳጎነብስ ሌላው ሲመታ፣ ደሞ ሌላ ቀን የሆነ ጥይት ሲተኮስ ፍርሃቴ ስብሃት ሩጥ ስብሃት አመልጥ ስትለኝ እኔ ሮጬ ሳመልጥ ሌላው ቆሞ ሲመታ፣ እዚህ ደረስኩ አሉኝ። መቸስ እንደ ስብሃት ፍርሃቱን በድፍረት የሚናገር ጀግና ወንድ እንኳን በሀገር ውስጥ በውጭ አገርም የሚገኝ አይመስለኝም። የውጭ አገሩን እንዴት አወቅ ከተባልኩ ዕድሜ ለማርክ ትዌን እላለሁ። አሜሪካዊው ደራሲ ማርክ ትዌን ፍርሃት ለራስ ሲሆን ትዕግሥት ይባላል ይላል። አለምነ ጠብ አይወድም፣ በጣም ታጋሽ ነው። ሰው ተጣልቶ ሊጋደል ከደረሰ ግን ትዕግሥቱ ያልቃል። ይሄ የታወቀው ጋዜጠኛ ሳምሶን ማሞ ከጋዜጠኛ ፍሬው ውብሸት ጋር ኢትዮጵያ ራዲዮ አካባቢ የተጣላለት ነው። በነገራችን መሃል የግቢው ዋና ተደባዳቢ ጋዜጠኛ ሳምሶን ማሞ ነው። ዳገቱ የቁልቁለቱን ያክል ነው እንደሚባለው፣ ሳምሶን ሲራራም ሲጣላም ካንጀቱ ነው። ልቡ ሲነካ ቸር፣ መብቱ ሲነካ ደግሞ ቁጡ መሆኑን ማንም ያውቃል። ብዙ ጊዜ ሳምሶን የጀመረው ጠብ የሚበርደው በራዲዮ ጣቢያ ወታደሮች ክላሽ ነው። ወታደሮቹ ክላሻቸውን ሲያቀባብሉ የመስሪያ ቤቱ ሴቶች እሪታቸውን ያቀልጣሉ። ያኔ ሳምሶንም በረድ ይላል። ከጋዜጠኛ ፍሬው ውብሸት ጋር የተጣላቀን የሆነውም ይኸው ነበር። በወቅቱ አለምነህም በስፍራው ነበር። ሁለቱ ጋዜጠኞች ከቃላት መወራወር አልፈው ሲተናነቁ ትዕግስቱ ያለቀው ዓለምነህ በሁለቱ መካከል ጠርምሶ ገባና መሃላቸው ቆመ። ዓለምነህ ሳምሶን ማሞን በቀኝ እጁ ገፍቶ ይዟል፣ ፍሬው ብሸትን ደግሞ በግራ እጁ። በዕለቱ ፍሬው ለድብድብ ዝግጁ አልነበረም። ከሳምሶን በተሻለ መረጋጋት ላይ ስለነበር ጠብ ከፈለግ መሥሪያ ቤት አካባቢ መሆን የለበትም፣ እዚያው እንግሊዝ በር እመጣልሃለሁ የሚል አማራጭ ሐሳብ ያቀርባል። እንግዲህ እንግሊዝ በር የሳምሶን ማሞ ሰፈር መሆኑ ነው። ሳምሶን ደግሞ ጠብና ገንፎ በትኩሱ ነው ከሚሉት ወገን ሳይሆን አይቀርም። የባሰ ቱጊልና በዓለምነህ በኩል አሻግሮ እግሩን ወደ ፍሬው ይሰነዝራል። የተወረወረው የሳምሶን እግር ያገኘው ግን አለምነህን ነበር። እንደተለመደው በወታደሮች ክላሽና በሴቶች ጩኸት ጠቡ ከበረደ በኋላ ዓለምነህ ከፍ ያለ ሥቃይ ውስጥ ገባ። ቀኑን ሙሉ ወይን የቁርጭምጭሚቴን ሲል ዋለ። የዚያን ቀን ስቃዩን አስታውሼ አለምነህ፣ በሾኬ ነው የመታ ወይስ በርግጫ አልኩት። አላውቅም፣ እግሩን በኃይል እንደሰነዘረብኝ ብቻ ነው የማስታውሰው አለኝ። አለምነህ፣ የሚገርመው ተመቺ ብቻ ሳይሆን መቺም ስለሆነው ነገር ምንም አለማስታውሱ ነው። ሳምሶንን ጠየቅሁት። አለምነህን እንዴት አድርገህ ብትመታው ነው ቀኑን ሙሉ ሲሰቃየው አለው? አልኩት። የሳምሶን ምላሽ እኔ ምኑን አውቀዋለሁ? ብለህ ነው ስጣላ እኮ አውሬ ነኝ፣ የሚል ነው። በሚቀጥለው ፕሮግራሜ አለምነህ ወደ ቢሮ ሲገባ ከበር ይልቅ በመስኮት ዘሎ መግባት የሚመርጠው ለምን እንደሆነ አጫውታችኋለሁ። እስከዚያው ሳይለየን ያቆየን ዚነዲን ሲዳን። የዚነዲን አባት በገዛ አገራቸው አልጄሪያ ትዳር ይዘው ወልደው ከብደው ይኖሩ ነበር። ታዲያ ከወለዷቸው ልጆች አንዱ ታማሚ ሆነ። ከተወለደበት ቀን ጀምሮ ጤና አግኝቶ አያውቅም። ቢድንልኝ ብለው ያልሄዱበት ሆስፒታል ያላሳዩት ሐኪም የለም። ሁሉም ከንቱና ኪሳራ ሆነባቸው። ቢቸግራቸው ጠንቋይ ቤት ሄዱ። ያም ጠንቋይ የአልጄሪያ ከራማ ይጣላዋል፣ ፈረንሳይ ሄዶ ቢኖር ይድናል አላቸው። እንደተባሉትም አባቱ አቶ ዚነዲን ታማሚ ልጃቸውን ይዘው ፈረንሳይ ውስጥ ወደምትገኘው ማርሴ ከተማ ሄዱ። እዚያ እንደገቡም በል እንግዲህ ልጄ እድሜህም ሙሉ ካማቀቀ ህመም እዚህ ነው የምትድነው ተብለሃልና በል እዚህ ዳን አሉት።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።